ምስትነቴ ተመለስና፣ ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለሁት ጎንደር ገጠር ውስጥ ነው። ገጠር ነው፣ እኛ አካባቢ በጣም ገጠር ነው። ያው እንደምታዩት ከቤታችን ጀርባ ነው ማለት ነው። ከዚህ ቤት ከዚህ ጀርባ ደግሞ እየተማማርን ምግብ እንስራ፣ እውቀትን ሸምቱ። ተራ በተራ የማዋይሻና ሁሉም ቤተሰብ

ተሳሳተች ማለት ነው። በጣም በጣም ምን ማለት እንዳለብኝ አላቅም ስተት ሰርታለች ማለት ነው። ዛሬ ሱመያ የተሳሳተችውም እንግዲህ ያው ቢያንስ እንኳን ወይ እዛው ባህር ዳር ቆይ፣ ካልሆነም ደግሞ ባህር ዳር እንግዲህ መጥቼ አገኘሃለው ማለት ትችል ነበር ማለት ነው እና ትንሽ ቅር ብሎኛል የዛሬ የሱመያ ቪዲዮ ማለት ነው አንዳንዴ ከባድ ነው ወደ ገጠር ለመሄድ እኔም ከዚህ በፊት ተናግሬያለሁ ወደ ገጠር ለመሄድ ተፍትሽ ስላለ በየቦታው ኬላ ስላለ ከባድ ነው እንግዲህ ሌላው ደግሞ ሰኢድ ምንም አልሆነም ባህር ዳር ላይ እንግዲህ ሌሎች የሚያስተላለፈችው መልእክት በፈለገው ቋንቋ እያወራ በአማርኛም በኦሮምኛም እንደፈለገ ዘና እያለ ነው ማለት ነው እንግዲህ ሰኢድ እግዚአብሔር ይጠብቅ ነው የምንለው ሰላም ሰላም ለእናንተ ይሁን፣ ውድና የተከበራችሁ የቻናል የቤተሰብ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ ዛሬ እውነት ለመናገር ሱመያ ልክ አልሰራችም፣ ትክክልም አልሰራችም ማለት ነው። ምክንያቱም ስት ከዚህ በፊትም ጀምራ በፊት ስላችሁ ባህርዳር ከገባች ጀምራ ስትሰራቸው የነበሩት ነገሮች ስህተት ናቸው ማለት ነው። እኔ ነግራችኋለሁ። ባህር ዳር ሆቴል ሂጄ አጥቻት አጥቻታለሁ ብያችሁ ነበር ማለት ነው። እና እንደሰማችሁት ነው ከሆቴሉ ብዙ አልቆየችም። ምክንያቱም ሁለት ሳምንት ሆኗታል ብለውኛል ብያችሁ ነበረ። እንግዲህ ቼክ አደረጋችሁ እንግዲህ ማረጋገጥ ትችላላችሁ። እኔ ዋሸሁ ወይ እውነቴን ነው ወይ የሚለውን እንግዲህ ከራሷ ቼክ ማድረግ ትችላላችሁ ማለት ነው። እዚያ ሆቴል ብዙም አልቆየች። ምክንያቱም እንደ ሄደች የተወሰኑ ቀኖችን ቆይታ ወዲያው ነው የወጣችው ማለት ነው እና እህቷ ቤት እንደሆነች ተጠራጥሬ ነበር እኔም ማለት ነው። እና ከእህቷ ቤት ቆይታ ነው ማለት ነው እንግዲህ ወደ ጎንደር የሄደችው። እዚያም ሄዳ ቶሎ አላሳወቀችም። እና እንግዲህ ብቻ አላቅም ምን እንደምላችሁ ምን ማለት እንዳለብኝ ስህተቶችን ነው የፈጠረችው ማለት ነው። አሁን ደግሞ እሱን ሰኢድ ወደ ገጠር ለመሄድ በጣም ነው የሚያሰጋው ማለት ነው፣ በጣም ነው የሚያሳስበው። ስለዚህ ያው እንግዲህ አትመጣም ብላ እሷን በእርግጥ መምጣቱ ገርሟታል፣ ግን ደግሞ ባህር ዳር መምጣቱ ሰላም ነው፣ ባህር ዳር ያለው ነገር እግዚአብሔር ይመስገን። አሁን ደግሞ ጭራሽ እያባባስሽ ማለት ነው ሱማያ፣ በጣም ስጠት እየሰራሽ ያለሽው፣ እያባባስሽ ነው፣ እያባባስሽ ማለት አሁንም ክርስትና ሊያስነሱ ነው የክርስትና እናት ስሞች እናትም እያዘጋጁ ነው ለልጆች ካልሽ በኋላ፣ አሁንም ድዋ አድርጉልኝ ካልሽ በኋላ፣ አሁንም ደግሞ ሰኢድን እንዳትመጣ ምን ለማለት ነው? ምንም እየገባኝ አይደለም ማለት ነው። ንግስት ሱመያ ኔለለት ወደ ባለቤት ተመለስ ማለት ነው። በጣም ነው የገረመኝ እዛ ባህር ዳር ድረስ መምጣቱ ማለት ነው። እና አሁን እንግዲህ ያው እኔ ዛር ለም ያለው ሰኢድ እንግዲህ በቃ ፈለግ ፈለግ አድርገኝ፣ እንዴ እኔ ግራ ይገባኝ ማለት ነው። ደግሞ ምናለ የመን ማለት ነው እንትን እዛ እንትን ምንድነው? አዳን ሲመጣ ባህር ጋ ቆሞ ነበር የሚፈልገኝ። አሁንም ደግሞ እዛ ባህሩ ጋር ምንድነው ያለው ለመዝናናት ሲመጡ አገኛቸዋለሁ እንዴ? እኔ አንተ ከባህር ባህር ዳር ቢሆን ኑሮ አገኝህ ነበር አትበይ ንግስት ሱመያ እንዴ አሁንም ባህር ዳር መጠበቅ ይችላል። በቃኛ ባህር ዳር እናቆየዋለን፣ እሱ ያለበትን ይንገረድ ሰኢድ ባህር ዳር ማቆየት እንችላለን ማለት ነው። እንደዚህ በማለት ግራ ታጋቢ ምስትነቴ ተመለስ እና ወደ አዲስ አበባ ከዛ ወደ አዲስ አበባ ተመለስ። ለምን እኔን አሁን አታገኘኝም? እኔ ያለሁት ጎንደር ገጠር ውስጥ ነው። ገጠር ነው፣ እኛ አካባቢ በጣም ገጠር ነው። ያው እንደምታዩት ከቤታችን ጀርባ ነው ማለት ነው። ከዚህ ጀርባ ደግሞ እሺ አያገኝሽም፣ ግን ደግሞ አያገኘኝም ብለሽ እንግዲህ ኃላፊነቱን አልወስድም ማለት አትችም። ምክንያቱም አንቺን ብሎ ነው ሰኢድ። እንግዲህ እንደዚህ እየሆነ ያለው ማለት ነው። ሰኢድ እውነቱን ለመነጋገር እውነቱን ለመናገር እውነቱን ስናወራ ሰኢድ አንቺን ነው እየፈለገ ያለው፣ አንቺን ብሎ ነው ገጠር ድረስ እየመጣ ያለው ማለት ነው። ወይም ደግሞ ገጠር ድረስ እመጣለሁ በአይሱዝም በምንድን ነው የሚባለው? ይሄ ምንድን ነው የሚባለው? በሞተርም እያልኩ ማለት ነው፣ ይቅርታ በሞተርም እያልኩ እመጣለሁ ያለ እንግዲህ አንቺን ብሎ ነው። ስለዚህ እኔ ኃላፊነቱን አልወስድም፣ እኔ እንደዚህ አልሆንም። እንዴ ባህር ዳር ላይ ብታገኘው ኑሮ ምን ችግር አለው? ነው ምንድን ነው እንደዚህ ሱመያ ማለት ነው? ንግስት ሱመያ የሆነት በጣም በጣም በጣም ስህተት ነው የሰራሽው በጣም ከምልሽ በላይ ማለት ነው። በጣም ነው የተሳሳትሹ። በጣም ነው በዚህ ላይ በቃ ስህተትን ፈጥረሻል። እውነቱን ስንነጋገር ተሳስተሻል። ስህተት አሁን ያሁን በዚህ አሁን በዚህ ቪዲዮ በጣም ነው የተሳሳትሹ ማለት ነው። ሶ ቢያንስ እንኳን ባህር ዳር ላገኘ ይችላለሁ። እዚያው እንኳን መቆየት ትችላለህ፣ ማለት ትችያለሽ እንዴ ማለት ነው። መንገዱ በጣም ነው የሚያስቸግረው። በጣም አስቸጋሪ ነው መንገዱ። እኔ ምልክ እንዳት መጣ ነው ምልክ። በጣም ነው የሚያስጠላው። ብዙ ፍተሻ አለ፣ ብዙ ነገር አለ። እንኳን አንተ እኔን በግድ ነው ያለፍኩ። ስለዚህ በዛ ላይ ደግሞ መንገዱ አይመችም። ወደ ገጠሩ መንገድ መኪና አይገባም ማለት ነው። አይሱዚና ሞተር ብቻ ነው የሚሄደው። ስለዚህ እንዳት መጣ እኔ እንዳት መጣ ነው ምልክ እዛ በአይሱዙ ተጭነህ ከዛ ደግሞ ከአይሱዙ ወርደ ደግሞ በሞተር ነው የምትሄደው። ስለዚህ እንዳትመጣ ብዙ ጣወርድ ነው ያለው። እዛ ባህር ዳር ከተማ ስለሆነ ነው ችግር የለውም። ገጠር ግን እንዳትመጣ። እኔ ይሄ ልብ ልብ ተሰምቶ ወደ ገጠር እንዳትመጣ። እኔ እውነቴን ነው ምልክ፣ እንዳትመጣ ወደ ገጠር። ባህር ዳር ምንም ኖርማል ነው፣ ምንም አይነት ነገር የለም። ሁሉም ነገር ሰላም ነው ማለት ነው በዛ ላይ ደግሞ የመጣ መንገዱን ደግሞ በፕሌን ስለሆነ የመጣኸው ምንም ችግር የለም። ከተማው ውስጥ ሁሉ ነገር ሰላም ነው፣ ምንም ነገር የለም። ባህር ዳር ደስ የምትል ከተማ ናት ሲፈጠር። ስለዚህ ወደ ጎንደር ግን እንዳትመጣ እኔ ለምሩ ወደኛ ማለት ነው፣ መንገዱ ትንሽ ይደብራል። መንገዱ ወደ ገጠር ስትመጣ ትንሽ እንትን ነው ማለት ነው፣ ወደኛ አካባቢ። ስለዚህ ሰይድ ባለህበት እዚያው ባህር ዳር ትንሽ ተረጋጋ ጊዜ ውሰድ፣ ችግር የለውም። ዞር ዞር በል ባህር ዳር ላይ ጊዜ ለመውሰድ ሞክር። እንግዲህ ያለህበትን አድሬስ ወይም ደግሞ ያለህበትን ሆቴል ንገርን፣ ባህር ዳር ላይ ልናገኘህ እንችላለን ማለት ነው። ያድራሉ ማለት ነው። ስለዚህ አሁን አሁን ሳር ቤት ያላቸው ቆርቆሮ ቤት ያላቸው አትልም። ለምን? ተመሳሳይ ነው፣ ሁሉም እንደዛ ነው የሚኖረው ሳር ቤትና ቆርቆሮ ቤት ነው ያላቸው፣ አብዛኛውን ሰው ማለት ነው። ስለዚህ አርፈ ተቀመጥ፣ አርፈ ተቀመጥ። እንዳት መጣ ነው ምልክ እኔ ባህር ዳር ራሱ የመጣው እኮ ባህር ዳር ራሱ እኮ። በነገራችን ላይ እኔ አልተቀመጥኩም ሆቴሉ ብዙ ማለት ነው የተወሰነ ተቀመጥኩም ከዛ ወጣው ከሆቴሉ። ወር ሙሉ አልቀመጥ ሆቴል እኔ ብቀር እንደገና ደግሞ እኔ ያለሁበትን እንደዛ ተናግሬ ምናልባት ምናልባት ሳይድ ቢመጣ ያገኘኛል በሚለው እዛ አልቀመጥም እኔ ሆቴል። ከሆቴል ወጥተን ወደ ሲስተር ቤት ሄጄ ነበረ ማለት ነው። ሲስተር ቤት ተቀምጠን ነበር የተወሰነውን ጊዜ። እኔ ሆቴል ነኝ ባልኩበት ሰዓት ሲስተር ቤት ነበር ነው ያለነው። እኔ ቀርጭ የቀረጽኩትን ነው የለቀቁት። ቤቶቹ ይመሳሰላሉ የሁሉም ቤት ማለት ነው በጣም ስለሚመሳሰል፣ እንዳትመጣ ማለት ነው። በተረፈ እዚህ ጋር ያንተን ነገር ዘግቻለሁ እኔ ኃላፊነቱን አልወስድም፣ አያገባኝም። ከዚህ በኋላ አዩ ስትፈልጊ በረኪና ጠጥተሽ፣ ስትፈልጊ ራስሽን እንደዚህ ሲጥ አድርገሽ ባልሽን ወደ አዲስ አበባ መልሽ፣ እኔ አይመለከተኝም። ማን ነው ሾካካዋ ጓደኛሽ ማለት ነው። ስሟ ራሱ ቡኒ ነው። ቡኒ አርግሽ እንደ እንደ ቡና እጣን ቡን ብለሽ ቅሪና ማለት እንጂ እንደ ቡና ነው ቆልቶ እንደዚህ መውቀት ማለት ነው። አንቺ የምናደድ እናደድ ምናምን መስሎሽ ነው እንዴ? ሲጥ ነበር ማድረግ ምናምን ነው የምትይኝ። እኔ ያልናደድ ማለት እኔ አላቅሽ፣ አታቀኝ። እኔ ለራስሽ ነው በነገራችን ላይ እኔ ሰይድ ራሱ ማመስገን እፈልጋለሁ። በጣም አስባችኋል። እንግዲህ ሆቴሉ ልጄ ነው ያጥቻለሁ ነው ደሞ አላየሁትም ነበር፣ ሰው ነው የላከልኝ ማለት ነው። እንግዲህ ያለምስ ቪዲዮ ያጣሁት በዚህ አጋጣሚ ለዚህ ብቻ ነው አመሰግናለሁ ማለት ነው። እንደዚህ ማለት ማንም የማንንም ክብር እኔ ስለ እሷ እሷ ስላነሳች ነው አለች። እኔ ማውራት ፈልጌ አልነበረም። ብዙ ሰው ዝም ባያት ብሎኝ ነበረ፣ ግን እኔ ስለ እሷ አንድ ቪዲዮ ላይ እንኳን የሰራሁበት የለም። አላውቃትም። እኔ ባውቃት አላውቃት አታውቀኝ እና ስለዚህ አንቺ ስራ ስለሚጎልሽ እኔ ምንም አልልሽም። እዚያው አግጃት እንደፈለግሽውኝ ማለት ነው። እኔ አያገባኝም። እኔ ለኔ ለኔ ስለተከራከረ ደስ ስላለኝ ታያት ስላለሽ ቪዲዮ መስራት የምትፈልጊ ከሆነ ከሷ ስም ውጪ ስሪ፣ እንደፈለ ቪዲዮ ስሪ፣ ግን የሷን ስም አትጥሪ ነው ያላት ማለት ነው። በጣም ነው ደስ ያለኝ ወላሂ በቃ እንደዚህ ማለቱ ራሱ እውነቱን ነው። አንቺ ቪዲዮ መስራት ከፈለግሽ ስሪ፣ ግን እኔን ሳትሰድቢ እኮ መስራት እኮ ትችያለሽ። ግዴታ እኔን እየተሳደብሽ መስራት የለብሽም። አዩር ጉዝ ናት ምናምን ብለሽ አስፈራርተሽ ልትመልሺው ነበረ፣ ሳይመለስ ቀረ። ሂጂ እና እኔን ሲጥ አደርጋታለሁ አላሽም። ደውይለት እና ይኸው ሲጥ ላደርግልህ ነው ና ተመለስ በይው። በተረፈ የሰው ክብር አይሽ አትንኪ። ላንቺም ነው ላንቺ እኮ ላንቺም እንደዚያ ነው። የሰው ክብር መንካት የለብሽም። እኔ እውነት ለመናገር ባልሽ በጣም ጥሩ ሰው ነው አውቀዋለሁ። በጣም ስርዓት ያለው እኔን አንቺን እንዴት እንዳገባሽ እራሱ ግራ ገባኝ። እንደ ስርዓት የጎደላት ማለት ነው ለማንኛውም እኔ አልሳደብም እያልኩ እየተሳደብኩ ነው። ባለጌ ታደርጊያለሽ እሺ። ሰው ለማንኛውም መስራት ከፈለግሽ ስለኔ እንደዛ ሳትሳደብ፣ የሚያስጠላ የሚያናድድ ነገር ሳትናገሪ ኖርማል ዝም ብለሽ ማውራት ትሻለሽ። እኔ በስሜ እራሱ ስሪ፣ እኔ ፈቅጄልሻለሁ። ዩቱብ መስራት ከፈለግሽ በእኔ ስም ስሪ፣ ይታይልሽ፣ ነግጂ፣ ችግር የለውም ማለት ነው። ግን አትስደብኝ። እንግዲህ እንደሰማችሁት እዚህ ጋር እንግዲህ ሳር ቤቶች አሉ። ሳር ቤት ለመሆኑ ሳር ቤት ለመሆኑ አለ? ኧረ ተይ ሱመያ፣ ተይ ተይቴ፣ የምሬን ነው ዛሬ እኔ እኔ እንጃ ምን ማለት እንዳለብኝ አላቅም። ግን ሳር ቤት አለ ወይ ሳር ቤት ያለበት ሳር ቤት አለ? አሁን የለም። እኔ እስከ ማውቀው ድረስ አሁን ላይ ሳር ቤት የሚባል ነገር ራሱ የሳር ቤት የለም። ግን ደግሞ ሺህ ሊኖር ይችላል እንግዲህ፣ እንደየአካባቢው ይለያያል። ያም ሆነ ይሄ ግን ሰኢድ በጣም ያሰጋዋል ወይም ያስፈራዋል ማለት ነው። ወደ ገጠር መሄድ ያስፈራል፣ እኔም አልመክርም። ሰኢድ እኔም ወደ ገጠር እንድትሄድ አልመክርህም ማለት ነው። ምክንያቱም መንገዱ ከባድ ነው፣ ተፍትሽ አለ ማለትም ይፈትሻሉ፣ በየቦታው ኬላ ነው እና ከባድ ነው። ስለዚህ ባህር ዳር ላይ ቆይ ማለት ነው የምፈልገው። ሱመያ አሁንም ቢሆን ወደ ራስሽ ተመለሽ ማለት ነው የምፈልገው ማለት ወደ ራስሽ ተመለሽ። አይ ከዚህ በላይ ደግሞ ሲበዛ ደግሞ ጥሩ አይደለም። የምር በጣም በዛ ማለት ነው። በዛና ይበቃል ባይ ነኝ። ኔ ጠር ገባን ከባህር ዳር እንግዲህ። ከቻልኩኝ ቤቶቹን ምናምን በደንብ አሳያችኋለሁ። አሁን ስላልተመቸኝ ነው ማለት ነው፣ እዚህ ጋር ቁሜ ከጀርባ የምቀርጸው ግን፣ ሲመቼኝ በደንብ ነው የማሳያችሁ። ገጠሩን አሳያችኋለሁ ሁሉንም ነገር ነው አሳያችሁ ማለት ነው። ስሰራ ምናምን አሳያችኋለሁ፣ ውሃ ስቀዳር አሳያችኋለሁ ማለት ነው። በተረፈው ገጠሩ ማለት ነው ይህንን ይመስላል ግን አሳያችኋለሁ ማለት ነው። ቀስ እያልኩኝ ሁሉንም ነገር እየቀረስኩ አሳያችኋለሁ። አሁን ስላልተመቸኝ ነው። ለምን ከቤተሰብ ጋር ገና እንትን ላይ ነን፣ ጸብ ላይ ነን ማለት ነው። ጸብ እንደዚህ የገነነ ጸብ ሳይሆን ኖርማል ጸብ፣ የቤተሰብ ጸብ ነው። ረመዳንም ስለሆነ ማለት ነው። ዘንድሮ ረመዳን ያው ብቻዬን ስለሆንኩኝ ትንሽ ከበድ ብሎኛል። በጣም ነው የከበደኝ የዘንድሮ ረመዳን። ወላ ይከብዶኛል ማለት ነው እና ለምን እንደሆነ ገና ጾም የማላቀውላ እስከሚመስል ድረስ ነው የከበደኝ ማለት ነው። እና ዶዋርጉልኝ የቀረውና አለ አቅልልልሽ በሉኝ ማለት ነው። በተረፈ ደግሞ ቤተሰብም ደግሞ እንግዲህ ጎንደር ስንገባ ነበረ እናስጠመን፣ እየተጠመቀ ያለሽ ልጆችን ክርስትና እናሳላችሁ ያሉን ማለት ነው አሁን ስለገባን በቃ እንግዲህ ልጆችም ክርስትና ይነሱ አንቺም ተጠመቂ እያሉ ነው ማለት ነው። እና እንደውም ዛሬ ጠዋት ከእንቅልፋችን እንደተነሱ ማለት ነው ለልጆቹ ማለት ነው። እኔ እንኳ ልጆቼ ደግሞ ጠዋት ተነስተው እከሌ እናርጋት የክርስትና ናት እከሌ ለምን አትሆንም እከሌ ትሁን እከሌ ትሁን እያሉ ጭራሽ እኔ እሺ ሳልን የክርስትና ናት መረጣ ላይ ናቸው ማለት ነው። የክርስትና ናት እየመረጡላቸው ነው እና እንግዲህ ድዋ አድርጉልኝ ያው እንግዲህ ቤተሰቦች ስለሆኑ ከቤተሰብ ደግሞ የትም አይኬዱም፣ ቤተሰቦች ናቸው። ቤተሰቦች ማግኘቴ በጣም ደስ ብሎኛል። ስለዚህ እንግዲህ ለማልኛውም እናንተ ለኔ ድዋ አድርጉሌ ማለት ነው። በተረፈ በዚህ ረመዳን ረመዳን እኔ ጾሜ ልጨርስበት ባካችሁ፣ እናንተም ጾማችሁ ጨርሱ ከጾሙ ከሁለታችንም ጾም በኋላ እናወራለን እያልኳቸው ነው ማለት ነው። ልክ ዘጠኝ ሰዓት ነው ከቅዳሴ በኋላ ነው የሚበሉት እነሱ ማለት ነው። ማዘር መለኩሴ እንደመሆኑ አመፃል፣ እና ሲበሉ እነሱ ነይ ቢ ካልበላሽ ቢ በቃሽ፣ እስካሁን ጹመሻል ቢ ይሉኛ ማለት ነው። ተወይ ልጹምበት እኔ ለራሴ ረመዳኑ ከብዶኛል፣ ተውኝ እያልኳቸው ነው ማለት ነው። በተረፈ ደግሞ እንግዲህ ወደ አዩ ልዙር ደግሞ ማለት ነው አዩ ባህር ዳር እንዳትሄድ ሰኢድን ጎንደርም እንዳትሄድ ብላለች። አየሽው አይደል አገራችንን እንግዳ ተቀባይ ነው። ባህር ዳር እንግዳ እኔ ብኖር እቀበለው ነበር ሁላ ማለት ነው። መንገድ ላይ እየቀረጸ አማርኛ ብቻ ሁላ አይደለም እያወራ የነበረው ኦሮመኛ ሁላ እያወራ ነበር፣ ዘና ብሎ ማንም አይነካሽም ማለት ሁሉም የሚኖርባት ከተማናት። እንደሚወራው ይሄ ሁሉም እኮ እንደዚህ በሶሻል ሚዲያ ላይ እንደሚወራው አይደለም። ስለዚህ በጣም እንግዳ ተቀባይ በጣም ሰው አክባሪ ናቸው። ማንም ዞር ብሎ ባህር ዳርም ጎንደርም እንግዳ ተቀባይ ነን። ማንም ቢመጣ ማንም ገጠሩም ክፍት ነው፣ ከተማውም ክፍት ነው እና እኔ አሁን ገጠር ስላለውኝ ነው የገጠሩ መንገድ ትንሽ ስለሚደብር ነው እንዳትመጣ ያልኩት እንጂ ጎንደር ቢመጣ ማንም ነው የሚቀበለው። እኔ ማለት ነው እዛው እንግዲህ አዩንም ዛት መተቢውን ብዬ ተመኘው አብራ ከአንተ ጋር ዘና እንድትሉ ማለት ነው ግን ለማንኛውም ሰኢድ፣ አሁንም ደግምልሃለሁ። በጣም ነው የደጋገምኩት ይሄንን ወሬ እባክን። እኔ አዩ መልእክት ምልክሽ አሁን ያሁን እውነት ጠጭ ወደ ገጠር ወደኛ እንዳይመጣ። ለምን እኔ ራሱ ገጠር የገጠሩ መንገድ በጣም እንግልታለሁ፣ በጣም ማለት ነው። ስለዚህ አርፈክ ሂድ። ይሄው ደግሜ ልካለሁ፣ አርፈክ ሂድ፣ እንዳትመጣ፣ እንዳትመጣ። ኮመንት ላይ በርታ ሰኢድ ጎበዝ ምናምን ሲሉክ እንትን እንዳት የልብ ልብ ተሰምቶክ እንዳትመጣ አርፈክ ወደ አዩ ተመለስ አዩንም እንዳታጣ አራት ክንም እንዳታጣ እኛ ለልጆችም ደግሞ ስትኖር ነው አይደል ስለዚህ አርፈህ ተመልሰህ ሄድ ማለት ነው እንዳታሳብብ እኔ አሁኑኑ አስጠንቅቄ ነግሬሃለሁ ቀጥ ብለህ ወደ ባለቤትህ ተመለስ ማለት ነው በኋላ እኔ እኔ ይኸው ላቸው ይኸው ተናግሬሃለሁ በኋላ በእኔ እንዳታሳብብ አንድ ነገር ብትሆን እኔ የለሁበት ቀጥ ብለህ ወደ ባለቤትህ ተመለስ ማለት ነው እና ማለት ነው ይኸው ልክ አሁን እዛ ብትመጣ ራሱ አንደኛ ብትመጣ ማታገኘኝም እንኳን አንተ ይቅርና እኔ የተወለድኩበት በደንብ አላውቀውም፣ ስማቸው ምናምን በደንብ አላውቀውም። ስለዚህ ገጠር ስለሆነ የሆነ ከተማ ቢሆን አሁን የሆቴል ስማ የሆቴል ስም አይተክ የሆስፒታል ስም አይተክ አካባቢው ሰው ብትጠይቅ ይነግርሃል። ታዋቂ ሆስፒታል ነው ያለው ብትጠይቅ ማንም ይነግርሃል። እና ስለዚህ ምንድነው ጠይቀ ብትመጣ የምታገኘኝ ነገር ነው ባህር ዳር ማለት። እዚህ ግን ብትመጣ ያለው ሳር ቤት ያለው ቆርቆሮ ቤት የማን ቆርቆሮ ቆርቆሮ ቤት አያችሁ ብለ አትል ሳር ቤት አያችሁ ብለ ምን ብለትመጣ ነው? ምንም ብለ አትመጣም። በቃ ቆርቆሮ ቤትና ሳር ቤት ነው አብዛኛው ነው ያለው ማለት ነው። አሁን ራሱ የኛ ቤት ራሱ አንዱ ቆርቆሮ ነው አንዱ ሳር ነው። ሳር ቤት ውስጥ እንጀራ ምናም ይጋገራል። አዎ አዩ። በአሁኑ በቃ መጠጣት አለብሽ። በረኪና እንደምንም ጠጥተሽ ጎንደር እንዳይሄድ ማድረግ አለብሽ። ገጠር እንዳይሄድ ማድረግ አለብሽ። ዘሄድን ማለት ነው እና ብቻ ያለው ነገር እንግዲህ እንደምትሰሙት ነው። ሱመያ የእውነት በጣም ነው እንግዲህ የእውነት ለመናገር በጣም ነው ያዘንኩት ማለት ነው። በጣምም ያሳዝናል የሆነ ያለው ነገር ማለት ነው። ከዚህ በላይ በቂ ነው፣ ይበቃል። ሰኢድ እንግዲህ ባህርዳር አይመጣም እንግዲህ ብለን ነበረ፣ ባህርዳር መጧል፣ አሳይቶሻል። ገጠርም የማይመጣበት ምንም ምክንያት አይኖርም፣ ይመጣል ግን ደግሞ አሁን ለሱ ሌላ ነገር ጉዳት እንዳይደርስበት ቢያንስ የሆነ ነገር ቢያንስ ባህር ዳር እንዲቆይ ማድረግ አለብሽ፣ ወይ ደግሞ በሆነ መንገድ በቃ እኔም ተመልሼ አገኘሃለሁ ብለሽ የሆነ መፍትሄ መስጠት አለብሽ ማለት ነው። ከዚህ በላይ ይበቃል። ከዚህ በላይ በቂ ነው። በቂ ነው። እና ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ወዳችኋለሁ። ባይ ባይ